አያቴ እንዴት ስል ነበረ? ነበረ ጉድ ሳይሰማ መስከረም አይጠባ። አንዳንድ ሰዎች ጆሮ አላቸው፣ አፍ አላቸው፣ ይናገራሉ። ለምሳሌ እንደ ሲስ አይነቷና መሰሎቿ ማለት ነው። ነገር ግን ማዳመጥ አይችሉም። ነገሩ ምንድን ነው፣ ይሄ መልእክቱ ምንድን ነው ብለው ማዳመጥ አይችሉም። ልባቸውን መስጠት አይፈልጉም፣ ለማዳመጥ ማለት ነው። እንዴ የሰው ልጅ ከልቡ ሆኖ የሆነ ነገር ሲያዳምጥ ይረዳል። ሁሉን ነገር ወደ ጥላቻ ነው የሚገለብጡት። ምክሩን አስተያየቱን ወደ ጥላቻ ነው የሚገለብጡት። እኔ ቃልዬ ደግሞ አይዶን ኬር፣ ላመንኩበት ነገር አንገቴን የምሰጥ ሰው ነኝ። አስመስሎ መኖር አይመቸኝም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት እኔ ከዚህ ሴት ጋር አፍ መካፈት በጣም ነው የደበረኝ። ምክንያቱም ሲጀመር አትመጥነኝም። እኔ እንደ ሲስ አይነት የሚደብረኝ ሰው የለም በዚህ ምድር ላይ። እኔ ይቅርታ ለዚህ ቃል ለዚህ አነጋገሬ። የሰው ልጅ አይጠላም ሰው በመሆኑ ብቻ ይወደዳል። እና እኔ እንደ ሲስ የሚደብረኝ ሰው የለም። የምሬን ነው። የሰው ሰው ለራሴ ካላደረግኩ ብላ የምትታገል ምን ነው ያዙ፣ ይልቀቁኛል። የዝን ያክል ምን ሆነሽ ነው? ምንድን ነው የምትፈልጊው? ከኔ አዛኝ ቅቤ አንጓች አሉ። አዛኝ ቅቤ አንጓች አንቺን አየሁኝ። ከኔ ምን እንደምትፈልጊ ባላውቅም፣ ነገር ግን ይሄ ለአንቺ የመጨረሼ ነው። መስራትም አልፈለኩኝም። ነገር ግን የተፈጠረውን ነገር በግልጥ ልብሽን ሰተሽኝ በግልጥ የምታዳምጭኝ ከሆነ ጆሮሽ ይሰማል። ነገር ግን ጆሮሽ የሰማውን ከልብሽ ካላዋልሽው ልትረጅኝ አትችይም። ልብሽ እኔ ጋር አድርገሽ የተናገርኩትን ነገር ከልብሽ አውለሽው የምትረጅኝ ከሆነ ነገሩን በግልጽ ላስረዳሽ ነው የመጣሁት፣ ተመልሼ ለአንቺና ለመሰሎችሽ ይሄ ለስድብ ለስድብ ለሚሮጡት ማለት ነው። አንቺ ለነገር ነው አፍሽን የምታሞጣው። ሙጫ የአንቺ ደግሞ እንትኖችሽ፣ እነዚህ ከስር ከስር የሚሉት ለስድብ አፋቸውን ይከፍታሉ። እኔ ስድብ ምን አገባኝ? ምንም አይመስለኝም፣ ምንም እኔ በስድብ ልሸማቀቅ አልሸማቀቅም። እውነትን ተናግሬ መሸበት ማደር እንዴ? እስቲ ስሚኝ አዘን፣ ሁሉም ቤት የሚያንኳኳ ነው። አስመሳይ ነሽ። ትናንትና ግጥም ገጥመሽለት ዛሬ እየሰደብሽ ነው። ብሩክ ነው አደል ያልሽኝ? እኔ እኮ ትናንትና ነው ልነግረው ያሰብኩት ለብሩኬ። ትናንትና የደስተው ቀን ነው፣ ልደቱ ነው። ደስተው ደስታችን ነው። ግጥም ገጠምኩኝ። ግጥም የገጠምኩለት ደግሞ ስለማከብረው ነው አደል። አማቼ ነው። የሰው ልጅ እኮ በያደርገው እንኳን አሳቡ ብቻ በቂ ነው፣ ከገባሽ ማለት ነው። አንቺ ገጥመሽለታል ገጥመሽለታለሁ ግጥም። እኔኮ እኔ እኮ ለምወደው ሰው ነው የምኖረው እንጂ ለማልወደው ሰው ቦታ የለኝም። ላከበርኩት ሰው እነጠፋለሁ፣ መሬት ነኝ። ስለማከብረው ነው ያንን በክብር የውስጤን አክብሮት ለመግለጽ ያደረግኩት ነገር ነው ግጥምም ቢሆን ማለት ነው። ገባሽ? ዛሬ ደግሞ እከሌን እግዚአብሔር ያጥናሽ ብለህ ሌላዋን ደግሞ እግዚአብሔር ያጥናሽ ለምን አላልክም? ለምንድን ነው እንደዛ? አይደረግም ብሩኬ የዋህ ነው። ሁል ጊዜ የሚያስጠቀው የዋህነቱ ነው። አስረግጬ ስነግርሽ ማለት ነው። በጣም የዋህ ነው ከሚባለው በላይ ማለት ነው። ነገር ግን ምንድን ነው አንዳንድ ጊዜ የሚያደርጋቸው ነገሮች ጥሩ አይደሉም። እነዛ ነገሮች ደግሞ አስተካክል፣ ወይንም ጭራሹንም እዚህ ጋ ኢቶ ብሎ አትናገር። በውስጥ መስመር የሚጨርሰው ከሆነ ጨርስ፣ ለማለት አስተያየት ያክል ለመስጠት ያክል እንጂ ጥላቻ አይደለም። እኔ እኮ እንዳንቺ ብሩኬ ልክ ነህ ልክ ነህ እያልኩኝ እያለባበስኩኝ ለላይክ እና ለሰብስክራይብ ማሽቃበጥ አያቅተኝም። ከአንቺ በላይ አሽቃባጭ ነኝ እኔ ማለት ነው። እችልበታለው ማሽቃበጡን። ነገር ግን አይመቸኝም አስመስሎ ማደር። እውነቱን ተናግሬ ለምን አምስት ሰው አይከተለኝም? ምን አገባኝ። አንቺ ግን ምንድን ነው ፍቅር ነው ያለብሽ የብሩኬ። ከዚህ ቀደም ነግረሽኛል እንደምታፈቅሪው። ዛሬም ተስፋ አልቆረጥሽም። እና ሰከን በሉ ማማ ሲስ ሰከን በረድ በረድ በሉ። አሸንጓሊት ነው ያሉኝ፣ ደግሞ አመድ በዱኤት ይስቃላሉ። እኔ ይሄ ትክክለኛ ፎቶ ነው፣ እግዚአብሔር በሚያውቀው የአንቺ ፎቶሽ እኮ ያ ያ ትክክለኛ አይደለም። ኢትዮ ብሎ የምትለጣጥፊው በጣም ኤዲት ያደረግሽ ፎቶ ነው። እውር የሚመሰክረው ነው ይሄ የኔ ፎቶ መሆኑን ማለት ነው። ራስሽን እንዴት ነው እንዴት ነው የምታነጣጥረው? ራስሽን ከኔ ጋራ እኔን መናገር ትችያለሽ። ይሄ አባሮችሽ ምናምን የአንቺ ተከታዮች ምናምን ተከታዮችን መናገር ሞራን የለሽም። ገብቶሻል። እኔ ከሌ ተከታይ ነው ከሌ ወዳጄ ነው አይደለም። ሁላችሁም ወዳጆቼ ናችሁ። አዎ ወዳጆቼ ናችሁ ብዬ ስለማስብም ነው በግልጥ ሀሳቤን ሼር የማደርገው ትረዱኛላችሁ በማለት እናንተ ግን እንደ ጥላቻ ወስዳችሁት ወደ ጥላቻ ወስዳችሁት። እኔን በቃ ለማሸማቀቅ ምናምን ምናምን የሚያሸማቀቅም የለም። መቶ የሚያለቅስላችሁ ሰው የለም። የሚያለቅስላችሁ ሰው ካለ ፈልጉ ሂዱ ፈልጉ። እንዴ የሆነች ትንሽዬ እየቆሰተ ሲያገኙ እኮ ሀይሚ ስትረገጥ ስትሰደብ የሆነ ትልልቅ ነገር ሲወርድባት እኮ እንደዚህ እኮ ያንቀጠቅጥሽም እ እንደዚህ እኮ አንቺ እኮ እንደ ባንዲራ ቂጥሽን እያውለበለሽ ትመጫለሽ። እንደዚ ለምን ተነካ ምን ነገር እያልሽ ማለት ነው። አንቺ ሰው ብትሆኒ ቀሽም ነሽ እንጂ ሀይሚም ስትነካ ለምን ትያለሽ? እኔ እኮ ብሩኬ ሲነካ ለምን ለምን እንደዚህ ታረጉታላችሁ እኮ ብዬ ወጥቼ የምናገር ነኝ። አሉ የሰራቸው ቪዲዎች ሁሉ ጊዜም ስለእነሱ አንድ እንዲሆኑ ነው ፈጣሪን ምለምነው። አንቺ ግን እኮ ሁሉ ጊዜ እኮ ሀይሚን እኮ የነቀፍሽበት ቪዲዎችሽ አሉ። ብሩኬንም በግልጽ አማርኛ የሰደብሽው አለ። ምንም የሚከዳ ነገር አይደለም። ምንድን ነው ዛሬ ፍቅር ጠንቶብሽ ፍቅር ሰው ስለሆንሽ ነው? እንዴት እንደት ነው ረሳሹ? እንዴ እና ይኸውልሽ፣ ዝም ብለሽ አታውሪ። መጀመሪያ ቃልዬ ምንድን ነው፣ አሳዋ ምን ፈልጋ ነው ምናምን። አንቺ እያስመሰልሽን ያለሹ ሃይሚን ሃይሚም ጋ ብሩኬም ጋ ምናምን ነገር ለምን? የፎሎ የሰብስክራይብ ጥማት ስላለብሽ እኔ ደግሞ አይዶን ኬር ሰብስክራይብ አድርጉኝ እንኳን ብዬ ለምኛ አላቅም። እስቲ ይመስክሩ። እኔ የምፈልገው ማለት ነው እንደ እኔ ከሀቅ ጋር ተጋፍጦ ሰብስክራይብ አድርገው እንዲከተሉ ነው የምፈልገው። ገባሽ? ነገ እኔ የራሴ ነገር እንኳን ብሰራ እነዛ ሀቀኛ ሰዎች አብረውኝ ይዘልቃሉ ሀቀኝነቴን ወደውት እኔነቴን ወደው ተመችቷቸው አብረውኝ እስከ መጨረሻው የሚዘልቁ ሰዎች እንጂ የምፈልገው፣ ዛሬ ጥሩ ስራ ስሰራ አስመስለው ነገ ደግሞ የሆነ ነገር ስህተት ሲኖርብኝ ተገልብጠው የሚሰድቡኝ፣ የሚያንቋሽሹኝ፣ የውስጥ ጥላቻቸውን በግልጥ የሚያሳዩኝ ሰዎችን፣ እንደነዚህ አይነቶችን በግድ ሰብስክራይብ አድርጉኝ ብዬ ጎትቼ አብሬ እስከ መጨረሻው ድረስ መዝለቅ አልፈልግም። ስለ እውነት የሚያወሩ ስለ እውነት የሚናገሩ ከእውነት ጋር ሁሉ የሚጋፈጡ ሰዎችን ነው እየመጓዝ የምፈልገው። ገብቶሻል? እኔ እንደ አንቺ ይሄ አግበስብስ አይደለሁኝም። ደግሞ ይመጡና የሆነች ይቶ በራለች እንደ እሷ ምናምን ምናምን። እናንተ ሰገጤ ናችሁ እንዴ? እንዴ እሷ እኮ ለሰብስክራይቧ ስትል ነው የቡርኪን ስህተት ሹፍንፍንፉን አድርጋ የምታወረው። ምን ነው ልጅቷ እኮ ፋራ እኮ አይደለችም፣ አራዳ ናት፣ አውቃታለሁ። ገባችሁ? ለሰብስክራይብ ነው፣ ሞኝ አትሆኑ። እኔ ደግሞ የሰብስክራይብ ችግር የለብኝም። ለምን ሁለት ሺህ አትሆኑም? ትበቁኛላችሁ። አሰሙኝም እንዴ ውስጥ አስቀምጬ ነገርን ሰውን ማሞጋገስ ደስ አይለኝም። የሆነ ነገር መናገር ፈልጌ ውስጥ ያስቀምጬ ከላይ ከላይ ማለባበስ ደስ አይለኝም እኔ በቃ ጥሉኝ እዛ ጋር። እናንተ እኮ እንደ ሰውኛ ብታስቡ ኖሮ ቃልዬ እኮ ልክ ናት። ሐዘን ከባድ ነው። ለምን እንደዛ አደረገ? ጥሩ አይደለም፣ ልጆች ይሰማቸዋል። አዎ፣ ልክ ናት ብላችሁ ትረዱኝ ነበረ። እናንተ ግን ያያችሁት እኔ ልክ ብሩኬን እንደምጠለው ለምን እጠለዋለሁ? ምን የሚጠላ ነገር አለው? ብሩኬ እንዲ፣ ብሩኬ እኮ የዋህ ነው። ችግሩ ንግግር አለመቻሉ ነው። አንዳንድ ጊዜ ነገሮቹን በራሱ እጅ ነው የሚያበላሻቸው። እነዛ በራሱ እጅ የምታበላሻቸውን ነገሮች አስተካክል፣ ጥሩ አይደለም ልጆች ጋር ችግር ይፈጥራል። ለምን ይከፉ ነው ያልኩትኝ የራሱ ኦዲየንስ የሆነችዋን ቃል ኪዳንን ጨምሬ ነው። ለምን ለሷስ አዘን አትገልጥላትም ነበረ ያልኩትኝ። ለይቻታለሁኝ፣ አለይሁኝም፣ ማንንም አለይሁም። እኔ አያቸው እኔ ማንንም አለይም። ለሁሉም ሰው ነው ያሳብም ሆነው ከማንንም በላይ ነው። እኔ አሁን እኔ በረከትን እግዚአብሔር ያጥናሽ አልኳት። ቶ ብለ እኔ እኮ እሷ እኮ ሰድባ ነው ብሎክ ያደረገችኝ። አያችሁ፣ ልብ ሲኖራችሁ ታማችሁ ተሰብራችሁ ስታውቁ የሰው መሰበር ይገባችኋል። እና እኔ በማንንም ሰው ላይ ጥላቻ የለብኝም። ሲሲ አታቀሳስሪ ሲስተብዮ አታቀሳስሪ ነገሩ እንደፈለግሽ እኔ አልሰማሽም። ለምን እንኳን አንድ ቪዲዮ ለምን አስር ቪዲዮ አሰሪብኝም? የሚሰማሽን ሰው ፈልጊ። እኔ ቃልየነኝ፣ እኔ መስሜ ድፍን ነው። በነገራችን ላይ አልሰማሽም። ይህ ለመወደድ ብለሽ ጠጋ ጠጋ ምናምን ነገር እኔ አውቃለሁ አላማሽን። እኔ በዝርዝር እዚህ ጋር ማውራት አልፈልግም። አላማሽ ምን እንደሆነ አውቃለሁ። አዎ አላማሽ ምንድን ነው ሀይሚን ከልቤ ውስጥ ፍንቅልቅል አድርጌ እንድጥላት ትፈልጊያለሽ። ደግሞ ሀይሚን እንትና ምን መሰለሽ ምን መሰለሽ ሴት ሆነን ሴትን ልጅ በተለይ ደግሞ ጠንካራን ሴት ሰፖርት ማድረግ ማንወድ ሰዎች አለን። በተፈጥሯችን ጠንካራን ሴት በቃ ማንደግፍ ሴቶች አለን። ይሄ እየታወቀ ነው በማንኛችንም ጋር ማለት ነው። እኔ ደግሞ ልቢ ያመነበትን ማድረግ መብቴ ነው አደለ? ያ ደግሞ እንደ ጥላቻ ከተወሰደ መብታችሁ ነው። እናንተ በፈልጋችሁት አንግል መተርጎም ማለት ነው። አንቺ እንዳልሽው እኔ ስር የሰደደ የብሩኬት ጥላቻ ካለብኝ ፈጣሪ ነው የልቤን የሚያውቀው። ገብቶሻል? ፈጣሪ የልቤን ነው የሚያውቀው። የሰው ልጅ እኮ ሁሌ ልክ ነኝ እያለ ወይንም ሁሌ እኔ ነኝ አዋቂ እያለ አይኖርም፣ አደለም? የሆነ ሰዓት እኮ ልቡ ውስጥ ያለው ሐሰተኛ ከሆነ እያወራ ያለው ሐሰተኛ ነገር ከሆነ እያደረገ ያለው ፈጣሪ ያጋልጧል። የሆነ ሰዓት ሰዓቱን ጠብቆ ለሁሉም እኮ ጊዜ አለው። ፈጣሪ እኮ ፈራጅ ነው። አንቺ አታውቂም እንዴ? ምን ሆነሽ ነው? እና መቼም አይሳካልሽም። እኔ ሀይሚ ንግስት አድርጌ የሾምኳት ሴት ናት። አስረግጬ ስነግርሽ ማለት ነው፣ ንግስቴ ነች እና ምንም አይሳካልሽም። የፈለግሽውን ያክል እኔን ለማስጠቆር ብትሄጂ ከፈለግሽ አሸንጓሊት ብትኝ፣ ውሻም ብትኝ እኔ ምንም አይመስለኝም። እኔነቴን እኔ ነኝ የማቀው ከማንንም ጋር በጣም ታስግኛል። ግን በጣም በጣም በጣም የምትገርሚ ሰው ነሽ። ለማንኛውም ውድ ቤተሰቦቼ ሀሳብ፣ አስተያየት ካላችሁ እናንተን በኮመንት አስቀምጡ። የእኔ ሀሳብ ይሄ ነበረ። በግልጽ አማርኛ ለተረዳችሁኝ ደግሞ ከልብ አመሰግናለሁኝ እንደ ጥላቻ አድርጋችሁ ደግሞ ላያችሁት፣ ፈጣሪ ለሁላችንም ልብ ይስጠን። እኔም ተሳስቼ ከሆነ ፈጣሪ ልብ ይስጠኝ። ይህንን ነው ማለት የምፈልገው።